የማይቆጫችሁ ነገር ነው የምታረጉት። ጻፉ። ምንም ሃይማኖት አይለይም። ሁላችሁም የየሁላችሁም ሃይማኖት ያላችሁ ሰዎች ጴንጤሙኑ ፕሮቴስታንት ምናምን ክፋት የሌለውን ነገር ነው የምነግራችሁ፣ የእውነቴን ነው የምላችሁ። ብጽፉ ይሻላችኋል። የትም አትሄዱም፣ ሐኪም ቤት አትሄዱም፣ ሌላ ባዕድ አምልኮ ልጠይቁ አትሄዱም፣ ሌላ እንደገና ደግሞ የሚያደን የሀበሻ መድሃኒት ቦታ ምናምን የምትሉት ጋር አትሄዱም እራሳችሁ ቤታችሁ ውስጥ ልጆቻችሁን አይደለም እራሳችሁን ታደናላችሁ፣ ጎረቤት ታደናላችሁ፣ አካባቢ ሰው ታደናላችሁ። ለራሳችሁ ትሆናላችሁ፣ ለልጆቻችሁ ትሆናላችሁ። ይሄ ደንግጣችሁ ድንብርብርብር አትሉም። ስለዚህ ይሄ መዳኒት ለብዙ ነገር ይጠቅማቸዋል። እኔ አሁን ለአንድ ነገር ብቻ ነው የምነግራችሁ፣ እናንተ ግን ብዙ ነገር መጠቀም ትችላላችሁ በዚህ መዳኒት ማለት ነው። ለምሳሌ ፀጉራቸው ሲፈነዳዳ ሲቆሳሰል ላጭታችሁ ፀጉር ትቀቡበታላችሁ። አሁን ግን ይሄንን የፀጉር ግን እቀጥልላችኋለሁ፣ አሳያችኋለሁ። ሌላ መድሃኒት ስላለ ማለት ነው። የቆሳሰለ ፈንገስ ምናም ያለው ህፃናቶች አሁን ይሄንን ምንድን ነው የምታደርጉት? ጻፉ፣ ወረቀት ላይ ያዙት። ሁልጊዜ ይጠቅማችኋል ለሌላም ቀን። ዩቲዩብን ሰብስክራይብ አድርጉ። እንደገና ደግሞ በደንብ አዳምጡልኝ፣ ከዛ ኮሜንትም ጻፉ። ኮሜንት የሚያስፈልጋችሁን ነገር ጻፉልኝ። ቴንኪውን ብላችሁ መጻፍ ትችላላችሁ። ቅር ያላችሁንም ነገር ይሄ ልክ አይደለም የምትሉትንም ጻፉልኝ እጣን ቦታ እጣን የሚሸጡት ሰዎች ጋር ታገኛላችሁ። ሳሪስ አካባቢ፣ ሾላ አካባቢ፣ ሾላ ገበያ እጣን ቀበርቾ ምናምን፣ መርካቶ ቀበርቾ እጣን የሚሸጡ ጭሳጭስ የሚሸጡ ሰዎች ጋር ይሄን ነገር ታገኛላችሁ። በየአካባቢያችሁ፣ በየአላችሁበት አካባቢ እጣን የሚሸጡት ሰዎች ጋር ይሄን ታገኛላችሁ ማለት ነው። በመጀመሪያ ደረጃ ነጭ ሽንኩርት፣ ነጭ ሽንኩርት የቡዳ መዳኒት ነው የምነግራችሁ። ነጭ ሽንኩርት እንዳለ ነጭ ሽንኩርት ቺ ፍልቅቅ ፍልቅቅ ያለችዋ ነጭ ሽንኩርት ሰባት ፍሬ እች ፍልቅቅ ፍልቅቅ ያለችዋል ትንሽ ትንሽ ትንሽዋል ከላዩ ላይ ውል ካንዱ ካንዱ ድፍኑ ላይ እንደዚህ ውልቅ ውልቅ አድርጋችሁ ከነ ቅርፊቱ ሰባት ፍሬ ሰባት ፍሬ ታረጋላችሁ። ከዛ እንደገና ደግሞ ይሄ ድኝ ድኝ ትገዙና ስብር አርጋችሁ ትንሽ ከላዩ ላይ ትወስዳላችሁ። አልቴት ድቡልቡል ድፍን ነው የሚሸጠው አልቴት ትገዙና ስብር አርጋችሁ ከላዩ ላይ ትንሽ ትወስዳላችሁ፣ አልቴት ማለት ነው እንደገና ደግሞ ድኝ አልቴት ቀበርቾ ትገዛላችሁ ድኝ አልቴት ቀበርቾ ሽንኩርት አራቱን አንድ ላይ ነው የምታደርጉት ቀበርቾ ትገዛላችሁ እርጥቡን ካገኛችሁ እሺ እና በጣም የተቀደሰ ነው እርጥቡን እርጥቡን ካላገኛችሁ ደረቁንም ቢሆን ቀበርቾ ቅጥ ታረጉና ከላዩ ላይ ትወስዳላችሁ ማለት ነው አልቴትም እንደዛው ከላዩ ላይ ፍንክ ታርጋችሁ ድቡልቡል ድቡልቡል ነው የሚሸጡት 50 50 100 ም አለ 80 ም አለ እንደዚህ አካባቢው ነው እሱን ፍንክት አድርጋችሁ ትንሽ ከላዩ ላይ ትንሽ ትንሽ ትንሽ በጣም ብዙ ነው የሚሆነው። ትንሽ ተወስዱና ከላዩ ላይ አንድ ላይ ቀበርቾ፣ አልቴት፣ ድኝ፣ ነጭ ሽንኩርት አንድ ላይ ጨፈጭፉና ይሄንን ምንድነው የምታደርጉት? ነጭ ያበሻ ቀሚስ ጨርቅ ውሃ ያልነካው ያበሻ ልብስ የሚሰፉ ሰዎች ለመድኃኒት ነጭ ጨርቅ ብትሏቸው ራሳቸው ለምን እንደሚያስፈልግ ስለሚያውቁ ቁርጥራጭ ነጭ ጨርቅ ይሰጧችኋል። ሁሉ ጊዜ ቤታችሁ ውስጥ ብታስቀምጡ አሪፍ ነው። ውሃ ያልነካው ነጭ ያበሻ ቀሚስ ጨርቅ ልብስ ቤት ሄዳችሁ ልብስ ሰፊዎችን፣ ያበሻ ቀሚስ ሰፊዎችን ለመድሃኒት ነው ብትላቸው እነሱ ራሳቸው ያውቃሉ። ቆርጠው ሁሉ ይሰጣሉ። ከተጠቀለለው ሁሉ ቆርጠው ይሰጣሉ። ያበሻ ቀሚስ የሚሸጡ ሰዎች አቡጀድ የሚመስል ነገር ቆርጠው ይሰጣሉ። እንደሱ አድርጋችሁ ጨፍልቃችሁ በአንድ ላይ ያንን የአራቱን ነጭ ሽንኩርት ድኚ አልቴት ቀበርቾ ያልኳችሁን በአንድ ላይ ጨፍጭፋችሁ በቋጠሮ ቁጥር አርጋችሁ ለልጆቻችሁ እግራቸው ላይ እጃቸው ላይ ታስራላችሁ ማለት ነው። ከዛ ብንን ብንን ሲሉ የሚባንን ልጅ የሚያስቸግር ከሆነ እዚህ አፍንጫው ላይ እንደዚህ እንደዚህ እንደዚህ በባነንበት ሳትጠብቃችሁ እንደዚህ እንደዚህ እንደዚህ እንደዚህ ብንን ሲል እንደዚህ ብንን ሲል ለሊትም ሲባንን ቀንም ሲባንን እንደሱ ታደርጋላችሁ። እንደገና ደግሞ ዝም ብሎ የሚያለቅስ ልጅ ባለቀሰ ሰዓት ባለቀሰ ሰዓት ስታደርጉበት ስቶፕ ይላል ማለት ነው። እንደገና ደግሞ ይሄ ምግብ አልበላም እያለ የሚያስቸግር ሰዓት ምግብ እያበላችሁት እሱን ሽትት ምግብ እያበላችሁት እሱን ሽትት ስታደርጉ ልጁ ይፈወሳል። በጣም ቀላልና ምንም አይነት ሴጣን የማይጠራ ምንም አይነት ክፋት የሌለበት ምንም አይነት በሆድ የማይገባ ያበሻ መድኃኒት ጤንነት ያለበት ልጆቻችሁንም እናንተም በነፃነት የምታደርጉት ለሌላም ሰው የምትተርፉት መድኃኒት። እነዚህ መድኃኒቶች በጣም ቆንጆ ቆንጆና አደገኛ መድኃኒቶች ናቸው። በጣም ለብዙ ነገር ይሆናሉ። ለዚህ ብቻ አይደለም፣ ሌላም ነገር ላይ ይጨመራሉ፣ እነግራቸዋለሁ የቡዳ መድኃኒት ነው ይሄ። ጽፋችሁ ደብተር አዘጋጁ እና በሚቀጥለው ደግሞ ሌላ መድኃኒት፣ የፈንገስ መድኃኒት ነግራችኋለሁ። የማጸል መድኃኒት ነግራችኋለሁ። እስቲ ብዙ ሰው ይናገራል። እዚህ ላይ ቲክቶክ ላይ ብዙ የሚናገሩ ሰዎች አሉ። ይሄንን ይሄንን የሚሉ ሰዎች አሉ። የነሱን ከሞከራችሁ በኋላ የኔን ሞክሩና ማን ላይ እንደምትድኑ ታያላችሁ። ግን የሚደረገው አንድ ቀን ብቻ እንደማይደረግ እወቁ። ምንም አይነት መድኃኒት፣ ለምሳሌ ሽሮፕ ለልጆቻችን ስንሰጥ ዛሬ ብቻ አድርገን ዛሬ ይድናሉ ማለት አይቻልም ማለት ግዴታ ሰባት ቀን መጠበቅ አለብን። ውጤቱን ዶዙን ለማየት ማለት ነው። ስለዚህ እናንተም ልጆቻችሁን ስታደርጉ ዛሬ ብቻ ተደረገና ዛሬ እንዴት መዳን የለበትም ማለት የለባችሁም። ቢያንስ ሁለት ሳምንት እየተከታተላችሁ ምላችሁን ነገር ማድረግ አለባችሁ። እንደገና ደግሞ ውሃ አይነካውም፣ ያምሰጣችሁ አሁን የምታደርጉት መዳኒት ውሃ አይነካውም። እጃቸው ላይ ታስራላችሁ እግራቸው ላይ ታስራላችሁ እጃቸው ላይ አትሰሩት። በጣም ፓወር አለው፣ ኃይለኛ ነው። ለራሳችሁ አትጡት። ደማ እንዴት እንደሚገፋ እንዴት ራስ እዚህ ጋር እንደሚ እንደሚቀውር ልነግራችሁ አልችልም። እና እንደሱ አይነት የሚያደርገን ሰዎች ትንሽ ችግር ያለብን ሰዎች ነን። በደም ይውት ይረብሸናል። ችግር ያለበት ሰው ያቅለሸልሸናል፣ ይረብሸናል፣ ያስጨንቀናል። መድሃኒቱ ገና ሰንሰራው ያስጨንቀናል። ችግር ያለባችሁ ሰዎች ማለት ነው። ስለዚህ ለልጆቻችሁ ድረሱላቸው ለእናንተም መሀከል ላይ ላለሰውም ለሽማግሌም አዛውንትም ላሮጊትም ለሁሉም ሰው ይሆናል ይሄንን ተጠቀሙና እዩት ሌላ መድሀኒት እነግራችኋለሁ እንግዲህ በደንብ አድርጋችሁ እስኪ ኮሜንትም ጻፉልኝ ሰብስክራይብ እያደረጋችሁ ግን ተጠቀሙት ሶስት ሳምንት ቢያንስ ብትጠቀሙት ውጤቱን ታዩታላችሁ እና አሪፍ አሪፍ ሪያሊቲ መድሀኒት ነው ዝም ብዬ አይደለም አወራው ምክንያቱም ዝም ብዬ ባወራ ነገር አትከተሉኝማ ነገ ምንድን ትከተሉኝ ነው? ቁም ነገር እማወራላችሁ ማለት ነው። ይመቻችሁ። አመሰግናለሁ።